ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 26 ወይም ሜ አራት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሁት የተይቅን ሐሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ88 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ገዝቶ 134 ብር ከ16 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም እየተሸጠ ነው። 1 ዩሮ በጥቁር ገበያ 179 ብር ከ58 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገቢያ 192 ብር ከ01 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ተገዝቶ 164 ብር 49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 115 ብር ከ05 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 94 ብር 83 ሳንቲም ገዝቶ 96 ብር 72 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር 07 ሳንቲም ተገዝቶ 87 ብር 79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር 39 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 84 ብር ገዝቶ 85 ብር ከ68 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 21 ብር ከ81 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 18 ብር ከ02 ሳንቲም ገዝቶ 18 ብር ከ38 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 210 ብር ከ85 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር ከ46 ሳንቲም ገዝቶ 178 ብር ከ97 ሳንቲም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 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 412 ብር ከ85 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 224 ብር ከ08 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 421 ብር ከ25 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሪ በጥቁር ገበያ አራት ብር ከ11 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ ሶስት ብር ከ12 ሳንቲም በመመንዘር ላይ ይገኛል። የዛሬው የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሬ ተመንህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮን ላይክና ሼር በዚያ በቃን። መልካም ጊዜ